እንግዲህ ቤይሩት ላይ ትናንትና ወይንም ከትናንትና ወዲያ ሶስት እህቶቻችን ያው ተገለው በሻንጣ ተቆራርጠው ቆሻሻ ቦታ እንደተጣሉ ሁላችንም የምናውቀው ሶሻል ሚዲያ እየተዘዋወረ አይተነዋል ማለት ነው። እውነት ለመናገር በጣም ያሳዝናል። በገንዛ ዜጋችን እንደዚህ መሆን እጅግ በጣም ያማል። ከዛ ባሻገር ደግሞ እኛ ኢትዮጵያውያን በቃ ከሀገራችን መገዳደልም ሀገራችን መገዳደል የሀገራችን አልበቃ ብሎ ከስደትም ተከትሎን መጥቶ መስራት አልቻልንም። ለምን እንደሆነ አላቅም። የእውነት በጣም ያሳዝናል። በገንዘብ ዜጋችን፣ በገንዘብ በሀገራችን ልጆች። እኔ አንዳንዴ ከስደት ስንመጣ በጣም የውሃ እንሆናለን። በቃ ለምን እንደሆነ አላውቅም። በቃ የውሃነቱን በጣም እናበዛዋለን። እውነት ለመናገር በቃ ያወራን ሰው ሁሉ ለኛ እህታችን ነው፣ ያወራን ሰው ሁሉ ለኛ ወንድማችን ነው፣ ሁሉ ለመናችን ነው። በቃ አሳልፈን ስለራሳችን ስለማንነታችን እንትን የምንል እጅግ በርካታ ነን። እንግዲህ እነዚህ ልጆች እንግዲህ እየተባለ ያለ የገንዘብ ጓደኞቿ ናቸው፣ እስበሳቸው ናቸው፣ እንግዲህ እንደዚህ የተገዳደሉት እየተባለ በጣም ከባድ ነው። ያው እንግዲህ ብሄሮት ላይ ህግም የለም ብዙ እንግዲህ ብሄሮት ላይ ያው እንደ ኢትዮጵያ እሷም በጦርነት የተጠቃች ሀገር ነች። ሆኖም ሳለ ግን አንዳንዴ እውነት ለመናገር ከኮንትራት የምንሰራ ልጆች አርፈን አንሰራም። ለምዶን አላውቅም ወይ እንዴት፣ አንቺ ከኮንትራት ቤት እኮ ይህን ያህል ብር ነው የሚከፈልሽ፣ ወይ እንዴት ለመኖር ተሻሰሪም፣ በቃ የተለያየ ነገር ይሉንና እንወጣለን ግን እኮ ያው ተዘው ነው የእውነት። ኮንትራት ተሰራን ሞተን ነው። ከኛ በፊት የወጡ ልጆች እስካሁን እኛ ጋር ናቸው ስድ። ታዲያ ምንድን ነው ልውጠው? እዚህ ላይ የእውነት ማርያምን፣ ኮንትራት ላይ ስትኖሩ በጣም ተከብራችሁ ነው የምትኖሩት። በቃ እንደፈለጋችሁ ነው፣ ስራ ብሰሩም ባሰሩም ደሞዛችሁ ቦርቦር ቦር ነው የሚመጣላችሁ። ነገር ግን ወጣችሁ ስሰሩ ሁሉ የማልጋ ባልጋ ነው ማለት አይደለም። የእውነት ስንቶቻችሁ ናቸው ያረባል ልጅ የወለዱ ስንቶቻችሁ ናቸው? እኔ ምን እንደምል አንዳንዴ እግዚአብሔርን በጣም በቃ ግን አገባለሁ ለምን የመጣንበት እንረሳ እና መረብ እንሆናለን? ስንት እህቶች ናቸው እየወጡ ከሌንታ ገቢ ያለሽ እያሉ ተከርተው በባል በፍቅረኛ በተለያየ ነገር በጣም በርካታ እህቶቻችን የምናውቃቸው አሉ። እውነት ለመናገር እና እኔ ምን እንደምል አላውቅም። የእውነት በጣም ነው የሚያሳዝነውም፣ በጣም ነው የሚያሳፍራል። በዚህ ልክ እንደዚህ መሆን የለበትም። ጌታ ና የምላቸው በጣም ነው የተናደርኩ ታስባችሁታል ሀገራችን እንደዚህ እየተዋላን ነው። ሰው ሀገርም ለምን ያርፈን እንደማንሰራ ይፈልጉ። ለምን ማለ እኛ አሁን እኔ ከምሰራበት አሁን የልጅ ልጆቿ ይመጣሉ። ሌላ ብሄር አሉ ምናምን፣ ግን እኛ ስለ ብሄርም ስለ ዘር አናወራም። ሲጀምር እንደዚህ አይነት ነገር ማውራት ምንም አንፈልግም። በቃ አማርኛ ከቻለ ሰው በልተን ጠጥተን እንደዚህ ነው እንጂ ምንለያየው ያልሆነ ነገር ምናምን እንትናን ለምና በጣም ነው ያዘንኩት እውነት ለመናገር በገንዘብ ዜጋችን በራሳችን ዜጋ በዚህ ልክ ነው እንጂ ጭካኔው ምንድን ነው? ግን ጎበዝ እንግዲህ በሰሞን እንደምታውቁት ኢትዮጵያ አንዲት ወጣት ጡቷ እንደተቆረጠ ሁላችንም የምናውቀው ነው ማለት ነው። ሆኖም ሳለ እንግዲህ ደግሞ ብሩትም ደግሞ መግደላቸውም ሳያንሳቸው ተቆራርጠው ምናምን እንጂ በስማሚ የጭካኔ ጥግ እውነት ለመናገረኛውን የደረስንበት ጊዜ እንግዲህ በጣም የሚያስፈራ ጊዜ ነው። በቃ እኛ ኃጢአታችን ተናግረን ብቻ በቃ ፈጣሪን መጠበቅ ነው። ከዛ ውጭ ግን በጣም ያሳዝናልም ያሳፍራልም በእውነቱ ከሆነ ማለት ነው። በቃ የምንሰማው ነገር በጣም የሚሰቃጠር የሚያሳዝን ነገር ነው የምንሰማው። ስለዚህ እስከ መቼ ድረስ ነው እንደዚህ በዚህ ልክ እኔ እንጃ ምን እንደምል አላውቅም። የእውነት ቤተሰቦች ሰላም ግን አላልኳቸውም። በጣም ነበር ስሜታዊ የሆንኩት የእውነት እኔ እንጃ ለምንድን ነው እንደዚህ የተከፋፋ ነው እኛ ምንድን ነው በቃ እንደዚህ የተጨካከልነው ጎበዝ? አረ ተው ተው፣ ቢያንስ እንኳን ስደት ላይ ራሱ ለምን ተጋግሰን አንኖርም? ስደት ላይ በቃ እኛ ያገኘነው ሁሉ ጓደኛችን፣ ያገኘነው እህታችን ወንድማችን ነው በቃ የሚስጥረኛችን ነው ምናምን። እኔ አሁን የእውነት ከሰው ጋር መቅረብ በጣም እየፈራሁኝ ነው ሳየው፣ ምን ስለው። በነገራችን ላይ እኔ በጣም ብዙ ጓደኛ የለኝም። በቃ ብዙን ጊዜ ፎከስ የማደርገው ከስልኬ ጋር ነው ማርያም ነው ብዙ በቃ ፌስቡክ ይሄዳለው፣ ቲክቶክ፣ ዩቲብ። እዛ ውጭ ግን እንደዚህ በጣም የቀረበው ጓደኛ የለኝም። እና ብዙዎቻችን በቃ እየተጎዳን ያለ ነው በጓደኛ ነው። ከሌ ሀገሬ ልጅ ነች፣ ከሌ የምኔ ነች፣ ከሌ አብሮ አደጌ ነች፣ ገለመሌ ገለመሌ እያለን በጣም በብዙ ነገር እንሸወዳለን። እና እስከ መቼ ድረስ ነው በዚህ ልክ መጨካከናችንስ? ምንድን ነው እኔ ሊገባኝ አልቻለ። ይሄ ነው የእውነት በጣም ነው የሚያሳዝነው ብቻ ከምን ጀምሬ ከምን እንደማወራ ግራ ገባኝ። ጎበዝ ተው እንጂ በዚህ ልክ ተው ተሳሰብተው የምር የሀገራችን አልበቃም ብሎ ደግሞ ሰው ሀገር እንግዲህ ተከትሎን መጥቶ በጣም ነው እኔ ልብ የሚነካው የእውነት። ከምን ጀምሬ ከምን እንደማወራ ራሱ በጣም ነው ድንግርግርግርግር እያልኩ ማወራው ማለት ነው። ምክንያቱም በዚህ ልክ እንዴት መሆን አለበት የእውነት። በጣም ነው የሚያሳፍረው፣ በጣም ነው የሚያናድደው። ተው፣ እኛ የመጣ ነው እኮ ለእንጀራ ፍለጋ፣ አንቺ እንደዚህ ሰው ላይ ልንገዳደል አይደለም። እውነት ለመናገር እኔ በጣም ነው ያዘንኩት። ስማ፣ አሞሎ መንፈስ ቅዱስ በቃ ማውራው ራሱ ነው የጠፋብኝ። እንዴ፣ ተው እንጂ፣ ተው የሀገራችን እንደዚህ በጦርነት እየታመሰች የሀገራችን አልበቃ ብሎ ደግሞ ሰው ሀገር እንጀራ ፍለጋ መተን መገደል አይደል? ይሄ አላልቅም ትንሹን ትልቁ ዳሀ ትንሹን ዳሀ የወደውም የሚባል ነገር አለና በዛ መሰለኝ። ስለዚህ ባካችሁ ተጠንቀቁ። ትግስት ይኑረል። ሁሉም ነገር ትግስት ወሳኝ ነው። የሆነት በጣም ነው የሚያሳዝነው። በጣም ያሳፍራል። በዚህ ልክ መሆን የለበትም እና እህቶቻችን ጥንቃቄ ያርጉ። በተለይ ደግሞ ከኮንትራት እየወጣችሁ ጂሃዛ ቤት ምናምን ምናምን የምትሉ ልጆች እናንተውን ተሰብስባችሁ ከአንዱ ከአንዱ ስትባባሉ ጓደኛ ታብዙ። በቃ ኮንትራት ቤት የመጣችሁ ልጆች በቃ አርፋችሁ ስራችሁን ሰርታችሁ ወደ ሀገራችሁ ተመለሱ። የሆነት በጣም ነው የሚያሳዝነው። እንዴ እኔ በጣም ነው ያዘንኩት። በጣም ነው ያፈርኩት። በዚህ ልክ መሆን የለበትም ስለዚህ ባካችሁ ተጠንቀቁ ነው የምለው። እኔ ሌላ ምንም የምለው ነገር የለም። በእውነት በጣም ነው የሚያመው፣ በጣም ነው ልብ የሚነካው። በዚህ ልክ መሆን የለበትም። እኛ እስከ መቼ ድረስ ነው እንደዚህ በቃ መገዳደል? እኛ ፋሽን አደረግ ነው እኮ በቃ ፋሽን። እንዴ ሀገራችን እንደዚህ እየተገዳደልን ሁሌ ስንት አመት ሙሉ በቃ ዜጎች በገንዘብ ሀገራችን እያለን እሱ ደግሞ አልበቃ ብሎ ስደት ላይም ተከትሎ መጥቶ በቃ መስራት አልቻለም። ስለዚህ ጥንቃቄ ብናደርግ ለእንደዚህ አይነት ነገር ቦታ ባንሰጠው ብዬ ነው ተስፋማ አድርገው ማለት ነው። ከስራ ባሻገር ግን እንግዲህ ሁላችሁን እንግዲህ ትዕግስት የኖራችሁነት የትኛውን ቦታ ላይ ትዕግስት ያስፈልጋል ና አንዳንዴ ለምናደርጋቸው ነገሮች ጥንቃቄ እያደረግን በቃ እኛ ሁሉም ዘመዳችን ነው፣ ሁሉም እህታችን፣ ሁሉም ወንድማችን ነው። ስለዚህ እንደዚህ በጣም ጓደኛ የወንድ ጓደኛ፣ የሴት ጓደኛ የምታበዙ ሴቶች እውነት በጣም ጥንቃቄ አድርጉ። እኔ ከእንደዚህ አይነት ነገር የለውበትም። እውነት ለመናገር እኔ ረዥም ዓመት የሰራሁት ግን ያን ያህል ቅርብ ጓደኛ የለኝም። ብዙም ቅርብ እንደዚህ ማንም የለኝም ማርያምን፣ ማንም እንደዚህ። እግዚአብሔር ይመስገን ኮንትራት ቤት ነው የምሰራው ግን ያን ያህል እንደዚህ እንትን አለም የእውነት እና በጣም ነው የሚያሳዝነው። ስማ ምን እኔ ጭካኔያቸው በዚህ ልክ መጨከን እኔ እኮ በቃ መገደሉም ሳያንስ ደግሞ ሰባችሁታል። በሻንጣ ሰው ልብስ ልብስ አረጉት እኮ እነዚህ ምድረ መሀይም ቆሻሻዎች ማለት ነው። ፈጣሪ ሆይ ትዕግስቱ ስጠኝ። እንደው መንጉድ ነው ማራ መንጉድ ነው መንጉድ ነው። ተው ተው ጎበዝተው ስማ፣ ማወራው ራሱ ነው ድንግርግርግርግር ያለብኝ ከምር ስማሁት። እንጀው በዚህ ልክ እንዴት የሰው ልጅ እንደዚህ ይጨክናል? እኛ እኮ በቃ አሁን እኮ በቃ ምንም ማሰቢያችን እራሱ እኮ ተዘግቷል እኮ ምንም ማሰብ የሚባል ነገር አልተፈጠረብንም። የሆነት በጣም ነው የሚያሳዝነው። በጣም ያስፈራል። እና ያው ይሄ ነው እንግዲህ ያለው ነገር። ወሬ ያበዘውባችሁ፣ ተንዛዘውባችሁ። ባካችሁ ከእንደዚህ አይነት ነገር ሁላችሁም ተቆጠቡ። ብዙ ጓደኞች የምታበዙ ሰው። እኔ ደሮዎችን ምን እያረጓችሁ ነው? እነዚህ ደግሞ ሳይ ዶሮዎችን እኮነው ነው እንደዚህ የሚያደርጓቸው። እነዚህ ደግሞ ከንቶዎች ማለት ነው። እና ይሄ ነው ማለት ነው ውድ ቤተሰቦቻችን። ለማንኛውም ሰላማችሁ ብዘት ይትረፍረፍ ይበልልን። ስለ ሁሉም ነገር እንግዲህ ያው ፈጣሪ ማስተዋል ይስጠን ነው የሚባል። በጣም ያሳዝናል።